ሰላም ሰላም፣ ዛሬ ስለ አትሌቶቻችን ነው ማወራው። አትሌቶቻችን ለኛ ባንዲራችንን ከፍ በማድረግ በማሸነፍ ትልልቅ ተጋድሎ በማድረግ የፍቅርን እንባ እንድናነባ የሚያደርጉ ፈርጦቻችን ናቸው። በዓለም ዙሪያ ባንዲራችን እንዲውለበለብ፣ በዓለም ዙሪያ የሀገራችን ስም እንዲጠራ፣ በሀገር በዓለም ዙሪያ ጠንካራ ሯጮች ያሏት ሀገር የሚል ስም ያሰጡ ናቸው። ስለዚህ ለአትሌቶቻችን ክብር መስጠት ማንም አገሩን ከሚወዱ ሰው የሚጠበቅ ነው። አትሌት ብለን ስናነሳ ሻምበላ አበበ ቢቂላ ማንሳታችን አይቀርም። የአትሌቲክስ ታሪካችን ከሻምበላ አበበ ቢቂላ የሚጀምር ሲሆን ይህ ደግሞ ታሪክ የሆነው ለእኛ ብቻ ሳይሆን በዓለም ላይ ላሉ ጥቁር ሕዝቦቹ በባዶ እግሩ በሮም አደባባይ ሮጦ ካሸነፈ በኋላ ጥቁሮች ምን ያህል ጠንካራ ናቸው የሚል ነገር ያስተላለፈ መልእክት ነው። ከዛ በኋላ የጥቁር አትሌቶች በአሜሪካም ይሁን በሌላው አለም ማሸነፍ የጀመሩት እሱ በቀደደላቸው በር ነው። ስለዚህ አትሌቲክስን ስናነሳ አትሌቲክስ እንደውም በአማርኛ መሆን የነበረበት አበበ ቢቂላ ተብሎ መጠራት ነበረበት። ስፖርቱ ራሱ እዚህ አቤ በሩጫ ማሸነፉም አይደለም፣ የአካል ጉዳተኛ ከሆነ በኋላም እኮ በዊልቸርም ሆኖ አንደኛ ወጥቷል። ስለዚህ በዓለም ታሪክ ላይ ሌላ ሰው ሊጽፈው የማይችል ታሪክ የጻፈ ጀግናችን ነው። እሱን ማንሳት ሀገርን ማንሳት ነው እና አትሌቶቻችንን ብናከብር፣ አትሌቶቻችን ላይ የሆነ ነገር ቢደርስ ብንቆጣ፣ ሀዘናቸውን ብናዝን፣ ለቅሷቸውን ብናለቅስ ይገባል። ለውለታቸው ተመጣጣኝም አደለም፣ ከዛ በላይ የሚገባቸው ነው። ይሄ በቃ ይሄ እውነተኛ ስሜት ነው። ቀጥሎ አትሌቲክስ እና አትሌቲክስ ፌዴሬሽንስ ምን እያደረጉ ነው በየዘመኑ ብለን ካሰብን፣ ደግሞ አንዳንድ በጣም የማይጠበቁ ወንጀሎች በአትሌቲክስ ፌዴሬሽን እና በአትሌቶች ይፈጸማሉ። አንዳንድ ሰዎች ይህን ነገር ስሰሙኝ ባለፈው ካለፈው ከተከሰተው ነገር ጋር እንታያየዙት አልፈልግም። ያ ነገር በቃ ተውት፣ ሌላ ነገር ነው፣ ሌላ ታሪክ ነው። የሆነ የባልና ሚስት ከፍ ያለ የባልና ሚስት ጭቅጭቅ ነው ብሎ አንድ ሰው አንድ በሳል ሰው ሲናገር ሰምቸዋለሁ። በቃ እንደዛ ነው፣ እሱን ተውት። ነገር ግን በደፈናው ግን አትሌቲክስ አካባቢ ያሉ ወንድሞቻችንና እህቶቻችን ሁሉም ባይሆኑም አንዳንዶቹ በጣም ከሚገባ በላይ ዓለም አቀፍ በሆነ ወንጀል የሚያስጠቅ ስራ ይሰራሉ። አንዳንድ ሰዎች ስማቸው እና ዝናቸውን ተጠቅሞ የማይገባ ነገር ያደርጋል። አገርን በመልካም እንዳስነሱት ሁሉ አገርን በመጥፎም ሊያስነሱ ይችላሉ። ምነው አብራራው ካላችሁ ደግሞ አትሌቲክስ ፌዴሬሽን ያሉ ባለስልጣኖችና አትሌቶች በመስማማት አትሌት ያልሆኑ ሰዎች ከሀገር ውጭ እንዲሄዱ ያደርጋሉ። ከሀገር ውስጥ ለሄዱ ቀና ወይ ምናምን እንዳትሉኝ በዛ አይደለም። አንዳንድ አትሌቶች አስራ ምናምን ሀያ ቤተሰባቸውን ወንድሞቻቸውን እህቶቻቸውን ወስደው ጨርሰው፣ የአክስቶቻቸውን የአጎቶቻቸውን ልጆች ወስደው ጨርሰው ገንዘብ እየተቀበሉ መውሰዱ ጀምረዋል። ምንም አትሌት ሆኖ ማያውቀው ሮጦ ማያውቁ ሰዎች አትሌት ነው ተብሎ የሆነ ሀገር ይሄዳሉ። የሆነ አውሮፓ ሀገር ከሄደ በኋላ ከዛ ወደ ሌላ ሀገር በመኪና እንዲሻገሩ ከተደረገ በኋላ ዜግነት እዚያ ሀገር ዶኩመንት ወይም አሳይለም ሲጠይቁ ደግሞ ኤርትራዊ ነን ብለው ስም ቀይሮ ይጠይቋሉ። ከም ባለፈው የአትሌቲክስ ፌዴሬሽን በአንድ አትሌት እና በባለቤቷ ጋ በተፈጠረው ነገር ተነስቶ መግለጫ ሲሰጥ እንዳያችሁት አንድ ግለሰብን እኔ እንደምረዳው ይሄ ምንድን ነው አንድ ሰው ለእኛ ተብሎ አንድ ሰው ይታረድልን እንዳሉ ነው ምቆጥረውነ ሁለት የተጣሉ ባልና ሚስቶች ለአንድ ቀንም አብረው ይኑሩ ለአስር ቀንም አብረው ይኑሩ፣ ባልና ሚስቶች የሆኑ ህጋዊ ጋብቻ የነበራቸው ሰዎች ለፈጠሩት ግጭት አንድ ተቋም ተነስቶ መግለጫ እስከ መስጠት ድረስ ሄደው። በራሱ አምኖበት ነው ከኋላ ተገፍቶ ነው ወይ የሚለውን እንተወው እና እዛ ላይ ወጥቶ ከተናገሩ ሰዎች አንዳንዶቹ ምን ያህል ወንጀል እንዳለባቸው እራሳቸው ቢያውቁ ደስ ይለኝ ነበር። እኔ ወንጀል መርማሪ ነኝ። በአንዳንዶቹ ላይ ከሀያ የበለጠ ወንጀል አግኝቻለሁ። በኢንተርፖል የሚያስጠይቅ በሌላ ሀገርም የሚያስጠይቅ ተጨባጭ የሆነ በሰነድ የተደገፈ በደንብ የሚያስከስስ የሚያስፈርድ። ብራዘር፣ አንድ አባባል አለ። አንድ ጣትን ወደ ሶስት ጠቁም፣ አራት ወደ አንተ ይጠቁማሉ ይባላል። በሀገራችን በዚህ እንደው ላይሆን ይችላል፣ ግን አራቱ ካልጠቆሙ አንዱ ደግሞ ወደ አንተ ይጠቁማል እንበል። በዚህ ሰዶ ተጋኗል ብለን ካለ እና እናንተ የእናታችሁን የአባታችሁን ልጆች ወንድሞቻችሁን አትሌት ሆኖ ማያውቁ አንድም ቀን ሮጦ ማያውቁ አትሌት ብላችሁ ሌላ ሀገር ወስዷቸዋቸው ከወሰዷቸዋቸው በኋላ ዜግነት ቀይረው ያ የፈረደ ቤት ኤርትራዊ ነው የሚለው አንድ ሰው ከኢትዮጵያ ሴት አንድ አይነት ህዝቦች ስለሆንን ለማታለል ይመቻል ኤርትራዊ ብሎ የሌላ ሀገር ዶክመንት ወስዶ ከዛ አልፎ ዜግነት ወስዶ ከዛ ሌሎች ሰዎች አጭበር ብሎ በወንጀል የተጨማለቁ ቤተሰብ እያለ እንዴት አፍን አውትበት ተናቀ ወንድ ነው ማለት አይደለም ሴትም ልትሆን ትችላለች እነዛ ሰነዶች እኔ እጃሉ፣ ግን የህይወት ፕሪንሲፕል አለኝ። በጥይት ያቆሰለኝ ሰው የመግደል ፍላጎት የለኝም። እንኳን አተረፈኝ እግዚአብሔር ነው ምለው እንጂ ያን ጊዜ ስንተኳኮስ ከሞተ ሞተ እንጂ አድብቼ እንደገና ያን ሰው መግደል አልፈልግም። ነገር ግን የዛን ቀን ስትናገሪው የነበር ሽሁቴ አንቺ እስከ ጀርባሽ ምን አለ የማታውቂው ነገር ነበር ያወራሽው ሙሉ በሙሉ ከአትሌቲክስ ከፌዴሬሽን ጋር ከአትሌቲክስ ጋር ምንም አያገናኘው። የሁለት ሰዎች ግጭት ነው። ዶክተር እና ነጋዴ ሊጣሉ ይችላሉ። ጠበቃና ገበሬ ሊጣሉ ይችላሉ። አትሌትና አናጤ ሊጣሉ ይችላሉ። ይሄ በአንድ ሀገር ውስጥ ሊከሰት የሚፈጠር ነገር ነው። ሙያ ከህግ በላይ አያደርግም። በስልጣኔ ነው የማወራው። በሰለጠነ አእምሮ ነው የማወራው። ስለዚህ አትሌቲክስ ፌዴሬሽን ምን እያደረጋችሁ ነው? የፌዴሬሽን ባለስልጣኖች ገንዘብ እየተቀበላችሁ ስፖርት ላልሆኑ ስፖርተኛ ላልሆኑ ሰዎች ስፖርተኛ ብላችሁ ምትልኩት አስር ሯጭ ለሚሄድበት ሀያ ሌላ ሯጭ ያልሆኑ ሰዎች እኮ ሁማን ትራፊኪንግ የህገወጥ ሰው ዝውውር እንከታተላለን የሚል ድርጅት አለ። እዛ አካባቢ ትኩረት አድርጎ እስኪ ፈትሹ። በርበር በርበር አድርጎ ከእያንዳንዱ አትሌት ሀያ ሰላሳ ሰው ታገኛላችሁ። ከስማችሁ ጀርባ ያለውንም ወንጀል እናውቃለን ልላችሁ ብዬ ነው። ላደረጋችሁት መልካም ነገር ክብር ይገባችኋል። ግን በዛ ተሸክተ ከልላችሁ ሌሎች ወንጀል ስታረጉ ደግሞ ዝም እንባላለን ማለት የለባችሁ። ስላዳመጣችሁ ያመሰግናሉ። ለሚመለከተው ሰው ነው አድራሻ ያረኩት እንጂ ለሁሉም ሰው አይደለም። ይህ ማለት ሁሉም አትሌት እንደዚህ ያደርጋል ብዬ አይደለም። የሚያረጉ ስላሉ የሁሉም ሊስት እጄ ላይ ስላለ እንደ ለመማማሪያ ብዬ ነው እንጂ እኔ ሰነዶቹንም መዘርገፍ እችላለሁ እግዚአብሔር